አመሰግን እፈልጋለሁ በዩኤን ማዕቀፍ እንደሆነ መነጋገሪያ ሆኖ ግለሰቡ የምክክር ኮሚሽኑ አባል ሲሆን እንግዲህ ተቃዋሚዎችን በምትመለከቱት መልኩ ማልጣቱን በማውጣት የእዩ ጩፋ ጽሕፈት ቤት ሰላም ቤተሰብ እንዴናችሁ? ያለው ክብሩ ይስፋ ጆሴፍ ነኝ። በአዳዲስ ወቅቴና በአዝናኝና በአነጋጋሪ ወቅቴ በሆኑ ቪዲዮዎች ተመልሼላችሁ መጥቻለሁ። ከእናንተ የሚጠበቁ እስከመጨረሻው አብራችሁ በመቆየት የቻናል ቤተሰብ ያልሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ በማስቀመጥ የቻናሉ ቤተሰብ መሆን ነው። እስከመጨረሻው አብራችሁን ቆዩ። ወደ ዛሬ ቪዲዮ እንሂድ። ላመሰግን እፈልጋለሁ ሁሉም ኢትዮጵያውያን እውነት ከዛ ሁሉ መሯሯጥ በኋላ ረድታችሁን አንድ ሆናችሁ ወደ ኬንያ እንድገባ ከኬንያም እስከ ኡጋንዳ ነገሮች እንዲመቻችልኝ በዩኤን ማዕቀብ እንዲሆን ብዙ ነገር ያገዛችሁን በገንዘብ በኬፍትን የምታግዙ ኢትዮጵያውያን ብሔር፣ ሃይማኖት ሳይላችሁ አንድ ሆናችሁ ያገዛችሁን በሙሉ በእውነት ከልብ ላመሰግናችሁ ፈልጋለሁ። እግዚአብሔር ይስጥልኝ፣ አክብርልኝ መልካምና ደግ ደጉን ያሳያል። እናም የተሻለ ስራ እንሰራለን ብዬ አስባለሁ። አንድ ያድርገን፣ ካለንበት የመከፋፈል የመበታተን ዘመን ወደ አንድነት ያምጣን። በእውነት ምስጋናዊ ልዩ ነው። ተባረኩልኝ፣ ክበሩልኝ፣ ሰላማችሁ ይዛ ሰላም ቆዩልኝ። This is Fikr Sizim religion. I came from

እንዳያዎች ስሎ ቤተሰቦች ያው ፍቅርሲዝም ከሀገር ወጥቷል፣ ሸሽቱ አምልጧል። እኔ እንደውም ይሄን አልጠበቅኩም ነበር። የቀን ጉዳይ እንጂ እያዛል ብዬ አስብ ነበር። አሁን ኬንያ ናይሮቢ ነኝ ያሉት ብሏል። ቀጣይ ወደ ኡጋንዳ ሄዳለሁ ብሏል። ከኡጋንዳ ደግሞ የት እንደሚሄድ አናውቅም። አሁን ልክ እንደ ፖለቲከኛ ታጋይ የሚሆን ይመስለኛል። ያው አገር ውስጥ ነው እንደዛ መናገር ይቻላል። ከሀገር ሲወጣ ደግሞ ምን ሊል እንደሚችል ነው መገመት አይከብደንም። ምን ሆናል? እና ደግሞ ቤተሰቦች ሰሞኑን አንድ አነጋጋሪ ነበረ የተፈጠረ ነገር ነበር የት ነው ስዊድን ሀገር ነው በኢትዮጵያኖች ትግሬን እየገደልክ ኦሮሞን እየገደልክ አማራን እየገደልክ ስልጣንን መቀጠል አትችልም አብይ አህመድ አብይ አህመድ መስት ጎርም ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ስቶፕ አማራ ጄኖሳይድ ፍሪ ክርስቲያን ታደለ

ተጠያቂ ኖት፣ አከብሮታለሁ። ተጠያቂ ኖት፣ ተጠያቂ ናችሁ እያንዳንዳችሁ። ህፃናት በሴት ህፃናት በድሮን እየተገደሉ ህፃናት በድሮን እየተገደሉ ነው። ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ! ስቶፕ አማራ ጄኖሳይድ ጄኖሳይድ እስቶፕ አማራ ጄኖሳይድ። የምትመለከቱት ፎቶ ዛሬ ቀኑን በሙሉ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ውሏል እንደ ኢትዮ ታይምስ መረጃ ከሆነ ግለሰቡ የምክክር ኮሚሽኑ አባል ሲሆን በአውሮፓ ሀገር፣ ምክክር እየተደረገ ባለበት ወቅት ከተቃዋሚዎች ጋር በተደረገ ሰጥ አገባ መሀል ነው እንግዲህ ተቃዋሚዎችን በምትመለከቱት መልኩ ማንጣቱን በማውጣት የተሳደበው። ይህም ከባድ ተቃውሞ ገጥሞታል፣ ብዙዎችም እየተቀባበሉት ይገኛል። ስዊድን ላይ ነው የተፈጠረው እና ምክክር ኮሚቴ ብሎ የሄደው የመንግስት ባለስልጣኖች ጋር አብረው ሄደው ማምጣቱ ነው አውጥቶ ሲሳደብ እንዳያችሁት። እኔ በጣም ነው የገረበኝ ማለት ያው ምክክር ኮሚቴ እንደማስበው ሄዶ የኢትዮጵያን አወያይቶ ምናምን የተሻለ ነገሮችን ለማምጣት ነው ስራችሁ። አይቲንክ እስቲ በዚህ ላይ ምን አስተያየት አላችሁ እናንተ? አሳባችሁ ልስ ድሮ ጨርሶ ሊገልሽ ቢ አደለም ልገልሽ የምፈልገው ስሙ፣ ሊገልሽ ሁለትሽን ብታገኙኝ ትገልኛላችሁ ሁለታችሁ፣ ቢቻላችሁ ሁለታችሁ ቢመቻችሁ፣ እሱ በተጣለበት ሰት ቢያል ቢመቸው ያስገድለኝ ነበር፣ አንቺም እንደዛ። እግዚአብሔር ግን የኔ መድኃኔዓለም የኔ ጌታ ምን ምን ያድርግ እኔ እንደዚህ ክንፉን ዘርግቶ ይጠብቀኛል። ጥላቶቼ በዚህ ሲመጡ በዚህ ይወድቃሉ። የልጅ አምላክ የት ሂዶ? የሙት እናቷ የእናቴ አምላክ ኪዳነምረት ድንግል ማርያም፣ ቅዱስ ገብርኤል የት ሂዶ? እንዴ ባይዛ እናታችሁ ስትሞት እኮ መሰማይ ቤት ልትፈጽሙ አለው ታደርግላችኋለች አለች እኮ። የምሬን እኮ ነው እግዚአብሔር እና የሙት ልጆች እንዳትፈሩ እሺ። እኔ እኔ ምን ያስተሰበኛል መሰላችሁ? ብዙ ጊዜ በምን ቀና እናት ባለው ሰው ቀናል ብለምላችሁ የለ እናት እናት ያለው ሰው ሁልጊዜ ለልጆች እናት ማታ ማታ ላይ ልጅን ጠብቅልኝ አባት ጸሎት ሲያረጉ የመጀመሪያ ጸሎታቸው ወድሜና ጤና አስጠይ ሳይሆን ልጅን ጠብቅልኝ በወጣበት በሄደበት ተከተልልኝ ይላሉ እናቶች ለልጆቻቸው ሰው። እኛ የሙት ልጆች ደግሞ እናቶቻችን ከሰማይ ቤት ነው ጸሎት ያደርጉልናል።

ጋይስ ዛሬ ዲቻ ቮይስን ሰርፕራይዝ አረግኳቸ ማሙሼ እና ንጉሴ እዩ ጩፋ በጣም እንደሚወዱት እና እንደሚከታተሉት ነግረውኝ ነበረ እና ሰርፕራይዝ እንደማደርጋቸው ቃል ገብቼ የላቸው ነበረ። አለን አለን በጣም ነው የሚወዱ አዶና ይባላል። ዲቻ ቮይስ ናቸው እነሱ ለእነሱ እሱ ነው የቲክቶክ ቻናል ከፍቶላቸው አንድ ቪዲዮ አሸዋ ሳይቶኝ ነበረና። ያው ሳናስፈቅድ ነው አንተን፣ እንግዳ እንዳለ ብቻ ነው የነገርን እና አሹ ባሳየን ቪዲዮ መሰረት በጣም ነው የወደድኩት ቪዲዮውን አይቼ። እና ምክንያቱም ሁለቱም ልጆች እጅግ በጣም አንተን ይወደዋል እና እሱ ነው ከመንገድ ላይ ከሚሰሩበት አንስቷቸው መልካም የሆነ ስራ እየሰራ የሚገኘው አዶናይ። መልካሙን አላማና ሀሳቡን አይተን አንተን ለማገናኘት እና ሰርፕራይዝ ለማድረግ

እየወጣችሁ የምትመጡት ምንድነው? አፈሳ አፈሳ አፈሳ ወጣት እየታፈሰ አፈሳ አልሮጥም እንዴ? ስንት አመት ሮጥኩኝ? ስንት አመት እንዴ? አገሬን አስጠራለሁ። ለነሱ የሮጥኩት ነው። በጣም እንዴት አርሰባችኋለሁ። ይሄ ነው እንደሚይዘው ጭራሽ ታኩር ጠፍቶ ነበር። አይ ቲንክ የተመለሰ ይመስለኛል በጣም ከምወዳቸው ኮንተንት ክሬተሮች አንዱ ነው። በስተመጨረሻ መወስኜ ሊፍ ስገባ ይላል ጦር እንኳን ደህና መጣችሁ። እንኳን እኔ ቲክቶክ አስብ ነበር እንደዚህ ሲያጋጠመኝ ሞራል የተነካ አቆምኩ አቆምኩ። በነገራችን ላይ ሞከረ ሰው ያውቋል ሁሉም ሰው ጥሩ ላይ ያሉ እራሱ ኢቭን ይሄን ኤክስፒሪያንስ አድርጎታል። ምክንያቱም ከዜሮ ስትጀምሩ በጣም ከባድ ነው። ከአካል ጥንካሬ የበለጠ አይምሮ ጥንካሬ ያስፈልጋልና ክሪኤቲቪነት እና ይህ ሁላ ነገር አርፈውን ብዙ ሰው የሚያቸው ሰዎችን ልታደንቁ ይገባል። ይህን ጊዜ ካለፋችሁ ውስጥ ነው ደግሞ የእነሱ ልፋት የሚገባችሁ። እና ሰሞኑን ደግሞ በጣም አነጋጋሪ የነበረ ቪዲዮ አለ የሁለት ካፕሎች ሰዎች ደግሞ ምን አይነት አስተያየት ሰጡ የሚሉን እና ብዙ ሰው በይፋ ይቅርታ ጠየቀ ስላለ ይቅርታ ጠየቅሽ ነበር። አንዳንድ ሰው ደግሞ ካሳ ይገባታል ነው። እና ያው ምንም ነገር በሰጠሽ አንቺ የሚመጣ ካሳ እንደሌላ፣ ምክንያቱም እነዚህ ብዙ ነገር አለ። ስለዚህ ምንም ወርቅ ባነጥፍልሽ እራሱ እንደማይመጥንሽ አውቃለሁ፣ ግን ያው በሚታይ ነገር ሰውም ካሳት ስለ ነው ትንሽ ካሳት ይችልሻለሁ ይመጥንሻል ብዬሽ አይደለሁ። ሁሉም እዛ እንደውም ፈልገን ይመጥናታል ብዬሽ አይደለሁ። ለዛሬ ደግሞ ያው ብዙ ሰው ወልዶሻል እና እስቴን ደግሞ ስለወልዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ከእንደለብ ያስባል። ከባሎቻቸው ጋር ለሚፋተጉ ማለት ነው። እሺ ይሄን ቪዲዮ አይታችሁ ብዙዎቻችሁ ካመንት ሰጣችኋል እና ቆይ አንዴ፣ ሆልድ ኦን እሺ። ያሰባችሁም ያላችሁ ሰዎች ከሆነ ካላችሁ ፕሊዝ ዘ ሆል ቲንግ አክት ነው፣ እሺ ስቴጅ ላይ የተደረገ ፕራንክ ነው። ስቴጅ አክት አድርገው በደንብ ፕላን ተደርጎ በደንብ አክት አድርገው ፕራንክ ተብሎ የተለቀቀባቸው ነው። ቢካዝ ማንም ሴት ይሄንን ካደረጋት በኋላ ፕራንክ ነው ካለችው በኋላ አትለጥፍ ነበር ምትለው። ኦኬ እንዳትለጥፍ፣ ይሄ ትክክል አይደለም ብላ ትነግረው ነበረ። ይሄ ፕላን የተደረገ እናንተን ለማንጫጫት እናንተን፣ እንደዚህ በቃ አይዲያው ይሄ ነበረ። ላጠ እያጠባሁ እኮ ነው፣ ልጅን ስለማጠባ ነው። በላ ገምቷል ስለ ምግብ ገምቷት ነው ቪዲዮ የሰራሁት። ይሄ በልተነው ገደል ለሚገባ ምግብ፣ አፈር ለሚሆን፣ ጭቃ ለሚሆን ለምግብ የገመተ ሰው ሌላ ነገር አያደርግም የሚል እምነት የለኝም። እና ተቃርጅ፣ በጣም ነው ያዘንኩት። እኔ እናቱ እግዚአብሔር ይሆንሽ። ምናልባት ከዚህ ቪዲዮ ይማርበታል ንግስት ያደረግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይህንን ነው የምነግርሽ። የተለያዩ አስተያየቶች ተሰጥተዋል። እስኪ እናንተ በዚህ ጉዳይ ምን ታስባላችሁ? ልክ ይህን ነገር መስራት ወይስ ጀስት ትኩረት ለማግኘት ስለሆነ አስተያየታችሁ መስማት እፈልጋለሁ። ኮመንት አድርጉልኝ። አሁን ብዙ ጊዜ እህቶቻችን አሁን ለጥምቀት ጊዜ ካየሻቸው ጎንደር ሄዳሉ ምናምን እና ይሄ የጎንደር ባህላዊ ልብስ ና ይለበሳል። ብዙ ጊዜ አሁን ለሬቻ ካየሽ ደግሞ እህቶቻችን ይሄ የኦሮሞ ባህላዊ ልብስ ምናምን ይለብሳሉ ምናምን አንዳንዶቹ ብዙ ብዙ ብዙዎች ይለብሳሉ እና እኔ ጥያቄ ሆነብኝ። የኢትዮጵያ ብሔር ብሔረሰቦች ግን በኩል ላይ እየታዩ አደለም። ለምን እንዴት የሀመርን ብሔራዊ ባህላዊ ልብስ የማይለበሰው ለምንድን ነው? አንቺ ለምንሮ በጣም ነው ወደዋል። ይነሱ እንዳለ አሽታ አሽታ አመር ላይ ብቻ እኮ ነው ቀጥ ቀጥ ያለው አሽታ አሽታ በልጅነታችን አሽታ አሽታ አሽታ እንዳለ ወድቆ ወድቆ ወድቆ ወድቆ ተነጥፎ ተነጥፎ አዳሜ መታ። እንዴት አድርጋ ነው እስኪ ንገረኝ፣ እንዴት አድርጋ ነው የዓመር ልብስ የዓመር ልብስ እኮ። ስማኝ ወንድሜ፣ ቆዳው አይተኸዋል? ቀጭን ቆዳ ነው ቀጭን። ጌቱ እራሱ ትቱ ላይ ተለጠለ ከመሾሉ የተነሳ ጌታቸው ራሱ እንደንት እንደ ቁልፍ መያዣ ነው የሚያንጠለጥሉ። ቱቱ ከመቆሙ የተነሳ ቲክቶክ እንዳለ ምን እንዳለ የተነጠፈ እናቶችን ብታያቸው፣ እናቶችን ምን እንዳለ ጡታቸው የቆመ ነው። አሁን እንዴት አድርጌ እዚህ ጋር እዚህ ጋር ባለፈ አይሆንም። ይርም እዛ ነው ማናከብረው እንጂ ጠልተናል፣ አይደለም ቴንክ ዩ ተመልሶልኛል። አዎ ማርያምን ጋይስ ወጣችሁ ወደቀው በዚህ አትስማማ ሰው ካለ ማለት ነው ስህተት ነው ያለ ሰው ካለ በዚህ ለብሶ ማሳየት አለበት። እኔን መስደብ ወይም አንተ መከራከር የለበትም። ቤቶቻችን ግን ይለበሱ ለሐመሮች ድምጽ ነው ጋ በጣም ኖች አመሰግናለሁ። አንተ ስማ፣ አንድ ሰው ወጥቶ ማለት ነው ቤታ ትክክል አይደለሽም ብሎ ከሰደበኝ ካለ ልብሱን ለብሶ ቢሰድበኝ ይሻላል። ቀጥ አርጎ አቁሞ፣ በቃ ጠርሻል፣ ማርያምን በቃ እንዳለ ቀጥ ቀጥ ቀጥ ቀጥ አርጋችሁ አቁማችሁ ማሳየት አለባት። አለበለዚያ ውሸታችሁ ነው። ማታ ራሱ የሚሄድ የአፋር ብዬ አስተካከልኩት። አፋሮች ደግሞ አይገላለጡም። ረስቹ ተምታቶብኝ አፋርና ሐመር ግን ወዲያው አስተካከልኩት። አፋሮች ደግሞ ሽፍንትን ለሚ አይገላለጡም። እኔ ይጃቃለሁ። እሺ ቤተሰቦቼ ዛሬችሁ ቪዲዮች እነዚህን የምስሉ ነበር እንደወደዳቸቸው እንደተመቻችሁ ተስፋ አረጋሉ። እስከሆነ አይታችሁ ይህን ቪዲዮ ላይክ ያላረጋችሁ ላይክ በማድረግ ሰብስክራይብ ያላረጋችሁ እና ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እና በዛሬ ቪዲዮ ላይ ደግሞ ሀሳብ አስተያየት ያላችሁ ሀሳብ አስተያየታችሁን ኮመንት በማድረግ እንድታሳዩ እፈልጋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።